ውድ ተመልካቾቻችን እንደምን ሰንብታችኋል። ይህ የአዲስ ከተማ ክፍለ ከተማ ወረዳ ዘጠኝ ኮሚኒኬሽን ጽህፈት ቤት የተዘጋጀው የኳስ ሜዳ ሳምንታዊ የዜና ዜና የምናቀርብበት ሰዓት ነው። በቅድሚያ ማረስተ ዜና፣ በድህረ እውነት ዘመን በእውነትና በእውቀት በሚል መሪ ቃል በአዲስ ከተማ ክፍለ ከተማ ኮሚኒኬሽንና ሚዲያ ፓርቲ ጽህፈት ቤት ሲሰጥ የነበረው ስልጠና ተጠናቋል። በአዲስ ከተማ ክፍለ ከተማ ወረዳ 9 በአራቱም ትምህርት ቤቶች ሲሰጥ የቆየው የስምንተኛ ክፍል ማጠቃለያ ፈተና ተጠናቋል። በአዲስ ከተማ ክፍለ ከተማ በወረዳ ዘጠነኛ አስተዳደር ምክር ቤት ጽህፈት ቤት በህገ ወጥ የሰዎች ዝውውር ዙሪያ ለሚመለከታቸው ባለድርሻ አካላት የግንዛቤ ማስጨበጫ ስልጠና ተሰጥቷል። በአዲስ ከተማ ክፍለ ከተማ ባህልና ቱሪዝም ጽህፈት ቤት በደንብ ቁጥር 178-2016 በሆቴል እና መሰል የአገልግሎት ሰጪ ተቋማት የግንዛቤ ውይይት መድረክ ተካሄደ።